በ600 ሚሊዮን ዶላር ወጪ እየተገነባ ይገኛል። ከዚህ ውስጥ ፋብሪካው ወደ ምርት ሲሸጋገር ደግሞ መንግስት በአጠቃላይ 39 በመቶ ድርሻ ይኖረዋል። በግሉ ዘርፍና በመንግስት ትብብር እየተገነቡ ከሚገኙ ፕሮጀክቶች መካከል በቤንሻንጉል ጉሙዝ ክልል የሚገኘው የኩምሩክ የወርቅ ማይኒንግ ፕሮጀክት አንዱ ነው። በኢስት አፍሪካ ትልቁን ግዙፉን የወርቅ ማምረቻ ፋብሪካ ይገነባል። በዚህም እንግዲህ እስከ 9 ቶን በአመት በትንሹ ለ15 ዓመት ያመርታል። እዚህ ላይ እንግዲህ መንግስትም ድርሻ አለው 7 ፐርሰንት ድርሻ አለው። 7 ፐርሰንት እንግዲህ ከሌሎች ደግሞ በህጉ ህጉን ተከትለው ኩባንያው ለመንግስት የሚከፍላቸው ክፍያዎች አንድ ላይ በአጠቃላይ አንድ ላይ ሲደማምሩ እስከ 39 ፐርሰንት መንግስት ይወስዳል ማለት ነው ከዚህ ኩባንያ ላይ የሚያገኘው ገቢ ይኖራል ማለት ነው። እንዲህ ያለው አካሄድ ከዚህ ቀደም የነበሩ ታሪኮችንም የቀየረ ነው። ከዚህ በፊት የነበረው አካሄድ አይንህ ላፈር እንጂ የግሉ ዘርፍ ታስፈልጋለህ፣ በትብብር እንስራ ተብሎ ትኩረት ተሰጥቶት አያውቅም። ይልቁንም ኪራይ ሰብሳቢ የሚል ታርጋ ወጥቶለት በሀገሪቱ የኢኮኖሚ ግንባታ ከመሳተፍ ሚናው ገለል ተደርጎ ቆይቷል። ይህ አይነቱ የአብዮታዊ የፖለቲካ ልሂቃን የኢኮኖሚ ልሂቃንን ዝቅ አድርጎ የማየት ዝንባሌ የግሉን የኢኮኖሚ ዘርፍ አቀጭጮ ኢኮኖሚው በመንግስት መር ትከሻል ላይ ብቻ እንዲሆን ሲደረግ ሙሰኛና የሌባ ከበርቴዎችን ፈጥሮ የኢትዮጵያም ኢኮኖሚ ኪሳራ ያጎበጠው ሆነ። በዘመናት ውስጥ ኢትዮጵያ ከሌሎች ሀገራት የተቀዱ የኢኮኖሚ ፖሊሲዎችና ስርዓቶችን ከሀገራዊ ነባራዊ ሁኔታ ጋር ሳታጣጥም በመተግበሯ የዜጎች ኑሮ ደረጃ እንዳይሻሻልና ጤናማ የኢኮኖሚ ስርዓት እንዳይገነባ አድርጎታል። ከእንዲህ አይነት የኢኮኖሚ አዙሪት ችግር ለመውጣትም የመደመር መንግስት ኢትዮጵያዊ የሆነ የኢኮኖሚ ትብብር ሞዴልን እየተገበረ እንደሚገኝ ይገልጻል። ትብብርን መሰረት ያደረገው አዲሱ የኢኮኖሚ ሞዴል በመንግሥትና በግሉ ዘርፍ በርካታ ሥራዎችን ወደ መተግበርም ተሸጋግሯል። በዚህ ዐይነቱ የግልና የመንግሥት ትብብር በኢትዮጵያ አሁን ላይ በተለያዩ ዘርፎች በርካታ የልማት ሥራዎች እየተተገበሩም ይገኛል። የኢትዮጵያ ኢኮኖሚ የሚገነባበት ሥርዓትም ከእንግዲህ በትብብር ሞዴል ተቀይሯል። እረ እንደውም ኪራይ ሰብሳቢ ይባል የነበረው የግሉ ዘርፍ አሁን ተደማሪ የሀገሪቱ ኢኮኖሚን አሳዳጊ ተደርጎ ተወስዷል። ተደምሮ ማደግን በጋራ ሰርቶ መበልጸግ ግን መርሁ ላደረገው የመደመር መንግስት፣ ይህ ጉዳይ ተጨማሪ የሀገር ኢኮኖሚ መስፈንጠሪያ መሆኑም አይቀሬ ነው። መንግስት ስንባል የተካነው ከልካይነት ነው። ከልካይነትን ቀንሰን አስቻይነትን እናብዛ። ፕራይቬት ሴክተሩ እንዲሰራ የሚያስችል አውድ እንፍጠርለት፣ እንደግፈው። ካልደገፍ ኢንዱስትሪ አያንሰራራም፣ ካላንሰራራ ብልጽግና አይመጣም። እውነት ነው የኢትዮጵያን ኢኮኖሚ በጠንካራ መሰረት ላይ ገንብቶ ፈተና የማይበግረው ዘላቂ ሁለንተናዊ እድገት ውስጥ ይገባ ዘንድ መንግሥት በተናጠል የግሉ ዘርፍን ብቻውን የሚያሳካው አይሆንም ከመንግሥት ጋር በመተባበር የወርቅ ማዕድን ምርት ሊገባ በግንባታ ሂደት ላይ የሚገኘው ይሄው የኩምሩክ ወርቅ ማይኒንግ ኩባንያም እንደ ኢትዮጵያ ባለ ታዳጊ ሀገር በትብብር መሰራቱ ለጠንካራ የኢኮኖሚ ግንባታ ወሳኝ መሆኑን ይገልጻል እንደኛ አይነት ሀገር ታዳጊ ለሆነ ሀገር ሙሉ በሙሉ መንግስት ይዞት ልስራ ቢል የትም የሚደረስ ነገር አይደለም። የግሉን ማሳተፍ ግን አንደኛ የሰለጠነ የሰው ኃይል እንዲመጣ ያደርጋል፣ ካፒታል እንዲመጣ ያደርጋል። እነዚህ ሲደማመሩ አንደኛ አገር ውስጥም ሰዎች እንዲሰለጥኑ፣ ካፒታሉም እንዲመጣ ከዛ ባሻገር ደግሞ ኢትዮጵያ ብዙ አንደር ኤክስፕሎርድ የሚባል ሀገር ነው ማለት የተፈጥሮ ሀብት አላት ግን ፍለጋ በደንብ የተሰራበት ሀገር ስላልሆነ ያንን እንትን ያንን ስኪል ያንን እውቀት ይዞ መጥቶ የዚችን ሀገር ሀብት አውጥቶ ለሀገር ጥቅም የሚያውል ልምድ ያላቸው ኩባንያዎች እንዲመጡ ማበረታታት ያስፈልጋል። ለዚህም ሲባል ነው የመደመር መንግስት እስካሁን ያልተሞከረውን መንገድ፣ አቅምን ደምሮ ሀብትን በትብብር አልምቶ ወደ ጥቅም መቀየር ከድህነት የመውጫ መንገድ አድርጎ እየሰራበት የሚገኘው።